ነባከን! የህይወትን አጋር ሚስትን እንዳትተዋት የክፉ ጊዜ ስንቅ! የወንዝ መሻገሪያ ድልድይ የበር መክፈቻ ቁልፍ ናት! ጽናቴን አንድም ቀን እንዳትወቅሳት። የእኛም ፈቃድ ለመሙላት ስትል ነው። ይኑ ሊሆነች አባ፣ እኔ እኮ ያለሷ አባዶኒ እንዴት ተዋታለሁ። ተያያዙ በሀዘንም በደስታ በማንኛውም ጊዜ እንዳትለያዩ አደራ። የሆነ ማየቱ ራሱ ለእኔ ትልቅ ተስፋ ነው። በጣም እንጂ። ነጋሽ ደውዬለት ነበር እና ከኪራ ጋር ተናላለ። ከምንም በላይ ደግሞ ደስተኛ ያደረገኝ ኪራና ነጋሽ መሀል ምንም አይነት ክፍተት አለመፈጠሩ። በጣም ከዚህ በኋላ አንድም ደስተኛ አድርጊው።

ከወጡ በላይ መልክሽ ለጊዜ የምታባክኝ ስለመሰለኝ ነው። ኧረ እባክህ እሱንም አኳየኸው። ምኑን የወጦቹ ሽታ አይደለም። ዲያስፖራ ሎካል ሀገሬን ሰው አውድ አመቱን አስናፈቀው እኮ መልስ አታጭኝ። አዎ የብዙ ሙያ ባለቤት ነኝ። እሺ፣ እስኪ ይህንን ወጥ ለመስራት ምን ምን ተጠቀምሽ? ብዙ ነገር ለምሳሌ፣ ኮሰረት ኮሰረት አይ ምንም እዚሁ ያው እዚህ ቤት የወጡ ባለቤት ልብስ እንጂ ባለሙያው የለም ብዬ ነው። እግሬ ደህና ነው፣ እጄ ደህና ነው። ተመስገን ተመስገን፣ ጌታዬ። ምንድን ነው የሚያስቃችሁት? ሰኒ

ሰላም ጤና ይስጥልን ውድና የተከበራችሁ ውድ አስኩሊት ሰዎች እንኳን ደና መጣችሁ። ክፍል በባለፈ ጽናት ክፍል በባለፈ ሳምንት ስልሳ ሰባት ላይ የኪራይ ሰርግና የጽናት ሰርግ ላይ ሽር ጉድ የተባለ በመሀል የኪራይ እናት ሞታ ሰርጉም ቀርቶ ነበረ። ኪራይም በጣም አዝኖ ነበር። አሁን ደግሞ ኪራይ ወደ ህይወቱን ሊመለስ ነው ማለት ነው። ሰላም ሰላም! ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቼ እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ በአክብሮት እንጠይቃለን ማለት ነው። ኪራይ እንግዲህ አባዬ እያለ ልጄ አባዬ ብለክ ምችል ትጫኛለች ብዬም አላሰብኩም ነበረ እያለ እንግዲህ ይተቃቀፋሉ። እማዬም ምናምን አንተ ምንም አላጠፋህም፣ እማዬ ናት እማዬ። ብትነገኝ ኖሮ ሁን ማነት ቢሆን አልተሰቃዩም ነበረ ልጄ በጣም እኮ ነው ምን ወደክ ሲል ጊዜ እና እኛም ኮረስተህናል አይ ምልጄን ሳገኝ እናንተ ረሳችሁኝ እያለ እንደዚህ ሆናችሁ ስላየኋቸው በጣም ደስ ብሎኛል ትላለች ጽናት። አዎ ቤተሰብ ቢሆን ማንም ቤተሰብ ነው ትላለች መራዊት ማለት ነው። ሁላቸውም እንግዲህ ኪራይ ለማጽናናት ሽሮ ጉድ እያለ ነው፣ ግን ኪራይ ምንም ከውስጡ ሊወጣለት አልቻለም። ህይወቱ ራሱን ለማጥፋት እየሞከረ ነው ማለት ነው። ከዛና ሆሜ ኪራይ አዎ ሁላችንም አጥፍተናል እቅድ በለን ሲለው ጊዜ በፍጹም ከእናንተ ምንም የሆነ ነገር ጥፋት የለም እግዚአብሔር የፈቀደው ነገር የሆነ ነው እሱን ያሰበኑ ሊሆኑ ህይወትን ይቀጥላ ይቀጥላል ይላል አልዋሽህም ልጄን ህይወቱን አበላሸሁት ብዬ በጣም ሰግቼ ነበረ ይላል። የኪራይ አባትን አባዬ እንዳስጨነቁ ታቃለህ። አይገባም ልጄ፣ ግን እባክህን፣ እባክህን ንስህና ምስትህን እንዳትተዋት የክፉ ጊዜ ስንክህ የወንዝ መሻገሪያ ናት። የበር መክፈቻ ቁልፍ ናት ሚስት ማለት ጽናትን፣ አንድም ቀን እንዳት እንዳትወቅሳት። የእኛ ፍቃድ ለመሙላት ስትል ነው ይህ ሁሉ የሆነችው። አባ እኔ ያለ ሰው እኮ በጣም ባዶ ነኝ እያለ ኪራይም ነው እስኪ ተያይዞ እያለ እንግዲህ ቃል ይገባሉ ማለት ነው፣ ጽናትና ኪራይ ማለት ነው። አንተ ለአንተ፣ አንቺ ለአንቺ፣ ምንም በሀዘንም በደስታም ቢሆን ያለ መለያየት ቃል ተጋቦ እያለ የኪራይን አባትን ቃል ያስገባቸዋል ማለት ነው። ከዛም በኋላ ጽናትና መራዊትና እና ሰኒ አንድ ላይ ሳሎን ላይ ቁጭ ብለው እያወሩ ይገኛሉ ማለት ነው። ቆይ ሰኒ ምን ብለሽ ነው ይላሉ። ከዛ በኋላ ሰኒ ብድግ ብላ ተናዳ በሆነ ነገር እና ተበሳጭታ ብላ ብድግ ብላ ተነስታ ወደ ጓዳ ገባች። ቆይ ልጅቷ ምን ሆና ነው እንደዚህ የተናደደችው? እኔ ምን አውቃለሁ ብለሽ ነው። በቃ አሁን እንደለመደችው በቃ ምትቀል ጊዜያቸው ቀላቶች ሁሉ ልታወጣ ነው እያሉ እንግዲህ ጽናትና መራዊትን የሰናይትን እንግዲህ ያው ይላሉ ማለት ነው። ናሆም እና መራዊት እዚህ ጋር ደግሞ ቁጭ ብሎ ነበረ። ምን ሆና ነው ሰናይት? አን እንጃ ከብርቶ ከሄኖክ ጋር ተጣርታ ይሆናል ብሎ ብታይ በራሱ ምሳ አልበላችም ትላለች መራዊት። አራት ቁጥ እንጀራ ቢቻ ነው እየበላች እያለ ናሆምን ይቀልድባታል መራዊትን ማለት ነው። ከዛም በኋላ ጽናትና ጽናትን ኪችን ምሳ ምግብ የሰራች ነበረ፣ ምግብ የሰራች ነበረ። ከዛ በኋላ ምግቡን እዩ ብላ ከዛ ውጪ ዕቃ ገዝቼ ልምጣ ስትል፣ ከዛ በኋላ ውይ እቃውን ረሳሁት ብላ ጽናት ተመልሳ ስትመጣ፣ ምነው ቀሚስ ባለብስ ኖሮ እኮ እንደዚህ አልሆንም ነበረ። እንዴ መቼ ነው ከቀሚስ ጋር የምትታረቂው? ትላለች። እንዴ አሁን ይሄ ቀሚስ ለብስ ግሬን ላይ ነው ምፈራው ትላለች። የሰራሁትን ቅመሹ የጎደለው ነገር ጨውን ቀምሰሽ እዩት ትላታለች። አሁኗም ቀምሶ እያለች ትቀላልዳለች። እንዛ እያሉ ከዛም በኋላ ክሪቡኤል ይመጣል። ይመጣና አጠገቧ ይቆሙና ከዛ በኋላ ያያታል ማለት ነው። አይን አይኗም ያያታል። ህይወቱን ማዛ አውደ ዓመት አውደ ዓመት ይሸጣል ኪችኑ። ለዛ ነዋ ማለት ያው ሙያ ሲኖር እሽጉሌቱ ዶሮቱ ማለት ይላታል። እዚህ ጋር ግን የሚያስታውቀው ምን ማለት ነው? አይ ምንም ከወጡ በላይ መልክሽ ነው ያገዘኝ፣ ትለዋለች። እረባክህ ብሱማ እሱማ አየኸው፣ ትላለች። የወጦቹም ሽታ አይደለም ዲያስፖራ፣ እንኳን ለአገሬ ሰው አውዳመት አስመሰልኩት፣ ትላለች። መሳታጭም ይላታል፣ የብዙ ሙያ ባለቤት ነኝ። እሺ፣ ይሄንን ወጥ ለመስላት ምን ምን ተጠቅመሻል? ብዙ ነገር ለምሳሌ፣ ኮሰረት አለች። እና ከዛ ቲንቤል በጣም ሳቀባት ማለት ነው። ኮሰረት እያለ በጣም እየሳቀባት ነው። ምን ያስቅሃል? ትለዋለች። አይ ምንም ብሎ እዚሁም ያው እዚህ ቤት የወጡ ባለቤት እንጂ የወጡ ባለቤት ልብስ እንጂ የወጡ ባለቤት ሞያ የለም እያለ ስቆባት ወጥቶ ሰናይትም ደግሞ ታሾፉበታለች ማለት ነው። አንዴ ምነው፣ ምን አለ ከሰው ከተሳሳታ? ትላለች ከዛ ጽናትን መጣ። ኮሰረት ምባል ምን ማለት ነው? ቆየሁ አይደለ፣ ራስሽ ጉዳይ ትላለች አው ምን ሆነች ነው አንቺ ረሲሽ ምን ሆነች ነው ትላታለች። ከዛ ሁለቱ በሳቅ ይሞማታሉና ከዛ እሺ ወጡን ቀመሹ ትላታለች፣ ጽናትን ማለት ነው። ከዛ በኋላ በቃ እሺ አው ቀመሹ ትላለች። ከዛ በኋላ ሰናይትን ወደ ደረጃ ላይ ስትወጣ የተነ የጽናትን ድሪያ እሺ ለብሳ ነበረ ድንገት ላይ ድንገት ላይ እንግዲህ ደረጃውን አቀደፋትና ወደቀች። ወደቀችና ውይ ብላች ጮከች። ስትጮክ እንዳለ ሰኒ እንግዲህ በጣም መንደማት ነቃ ተኝታለች። ምንም ነገር አታውቅም ማለት ነው፣ ደረጃ ላይ ስለወደቀች። ከዛ በኋላ ኪራይ ላይ ውሃ ድፊባት እያለ ራይ የቃዥች ነው ኮሰረት እያለች ነው እያለች። ከዛ በኋላ ውሃ ስትደፋባት ብድግ ብላ ተነሳለች። ብድግ ብላ ተነሳ እግሬ፣ እጄን ደህና ናቸው ሁሉም ደህና ናቸው። ምንም አልሆንኩም፣ ምንም አልሆንኩም። ተመስገን፣ ተመስገን ጌታዬ እያለች እንግዲህ እንዴ ለምንድነው የሚያስቃችሁ? ትላለች ኪራይና ሁሉም የሳቁባት ነበረ። ቀኒ እንዴ፣ ይሄ ቬሎ ሽን አንቀላፍቶ ነው ይሄ ቬሎ ዴ እንዴ፣ ያው እሷ አጭር ስለሆነች እኔ ይሆነኛል ብዬለብሽ ነው ለካ እሽቱ ረጅም ብላ ተመልሳ ብትወድቅም ትቀልድበ ትቀልዳለች ቀልዷን አያልቅም ማለት ነው። ሰናይት እቤት የካሌት ብላ ስትጨቃጨቅ። ቤት የሚሄድ አለብኝ አሁን ቤት ያገርስሽ፣ ያገርስሽ ቆይ ትንሽ ተረጋጊ ትላታለች የፅናትን ማለት ነው። እንደዚህ ሆንሽ አትሄጂም፣ እግርሽ እኮ በጣም አሞሻል ትላታለች። እሺ በቃ ትንሽ ልረፍ ክፍል ሸለሸል ብላ ወደክፍሏን ገብታ እዛ ታረፋለች። እዛ ገብታ ትንሽ እንቅልፏን እንደተኛች እንግዲህ ጽናትን ወ ምግብ ሳልሰጣት እኮ ተኝታለች ይላል። ደግሞ ሳሎን ላይ ቁጭ ብሎ ነበረ። ከዛ በኋላ እየተከዘ ነበረ። ከዛ ገሬ ምን ሆነ ሆነ ትለዋለች። ከዛ በኋላ ምሳ አጥተን ምሳ ንብራ ንብላ ትለወደች ማይ አልበላም አምጭሽን በላለን ይላታል። ከዛ በኋላ እንግዲህ ሰናይትን አይጸናት አርጋ ላይ ተኝታ ነበረ ሲልቡ መቶ እንግዲህ ምን ይሻለኛል? ልብስ እንደዚህ ነው እንደምቀይር ምቀይረው እያለ ከዛ በኋላ እሺ በቃ አንዴ ልሸፍናት፣ ፊቷን በብርድ ልብሱ ልሸፍናት ስትል ብድግ ብላ ተነስታ፣ ምነው ደረጃ ላይ አልሰበረም ስለካ አሁን እዚህ ጋር ደግሞ አፍና ልትገለኝ ፈልጋህ ነው እንዴ ትላለች። ከዛ በኋላ ኪራና ፅና ሳሎን ቁጭ ብሎ ነበረ። ትሩቤል ስትል እንጃ ካልፍ ልግዛ ብሎ ሄዶ ነበረ ትላለች። እዚህ ጋር በምስሉ ላይ እንደምታዩት እንግዲህ በብርድ ልብሱን ልታፍናኝ ልትገለኝ ፈልጋህ ነው ወይ ትልና ብድግ ብላ ተነስታ ከዛ በኋላ ዞር በሌለኝ አጠገቤ ትላለች ኧረ ደገፍ ላደርግሽ እግርሽ እኮ በጣም ታመሻ ሲላት ጊዜ አልፈልግም ትላለች ኪራይ ደግሞ በሀሳብ ሌላ ነገር ነው የሚያስበው እሱ ህይወቱን ለማጥፋት ነው የሚያስበው ማለት ነው ወደ አባቱ ጋር ስልክ ደውሎ ነበረ አባዬ እንዴት ነህ ሲለው ጊዜ እኔ ደህና ነኝ እንዴት ነህ ብሎ ለአባቱ ተሰናብቶ ህይወቱን ሊያጠፋ ነበረ አንድ የሰናይት ወንድም ነው መሰለኝ እሱ መጥቶ እንግዲህ በመኪና ሊገጨው ሲል እንግዲህ እሱ መጥቶ

አይ ገንዘብ እኔ ኔቴ አይደለም ያለ። እንግዲህ ቆይ እንደዛ ትበል ተረጋግተህ አስበህበትና እንወስናለን። የነገሩ ለምንድነው ካተ ጋር ማወራው ይለዋል። ወይስ ጥቅም አገኘው ነገር አለ። ቆይ እንጂ ምን ማለት ነው? በዚህ ሁኔታ ሁኔታ ሁን ደስ ፍጹም አለቀህም እና ልትገጭኝ ትስማማህ? ያው በለው ማሸኝነት አድርግልኝ ከፈለግ ትንሽ ብናጋጭና ይለውና ከዛ በኋላ ወደ መጠጥ ቤት ይዞ ይሄድና ከዛ ወደ ትና መኪና ውስጥ ግባ ይልውና ከዛ በኋላ ወደ መጠጥ ቤቱ ወስደውና እዛ እንግዲህ ህይወቱን እንዲያጠፋ ሊያደርገዋል ግን የዛሬ የነበረን ቆይታ በዚሁም እናበቃለን በቀጣይ እስከምንገናኝ ድረስ ቸር ሰንብቱ ሰላም ለሀገራችን ሰላም ለኢትዮጵያ እያልኩኝ በዚሁም እሰናበታለው ሀገራችን ለዘላለም ትኑር ሀገራችን ሰላም ያደርግልን እኛም በሰላም ወደ ሀገር ያስገባል